አደራችሁ እግዚአብሔር ይመስገን። የታደራችሁ ሰላም ነው። እግዚአብሔር ይመስገን። ማማ ደህና ነው? ደህና ነው። እንዴት አሉ? አለውል ከእህታችን ጋር ነው የሚኖሩ። ልጅ ልጅዎት ናት? አዎ እናትና ልጅ ነና። አይኖት ማየት አይችልም እንዴ? አዎ የኔ አይችልም። ነው እንዴ? ማን ያግዛችኋል? እኔት ምን አጋዥ ያለምና ኔም ይዛ ነገር ነበር። እንተን ምላውን ኮጃ እንደ ሰው ሳይመዘን ሲቀር አሁን ተነስቼ መጥቼ ደግሞ እሷ ታማታኝው ምጣድ ምን ተምሉን ጠፋ። አሁን ልጅ ነው እያለቀሰ ይበል ላይ ምን እናክሶትኝ እ ተቻላችሁ የታገኙ ነው እንጂ። እሺ፣ መጣን። እሺ፣ እንዴት አሉ? ሁሉ ሰላም ነው። አማን ጋር ነው የሚኖሩት? እኔ አባቴ ከሳቸው ጋር እኛ ኮ እንደው ይቸገራሉ ተብለን መጣን ነው እኔ አባቴ ችግሮቱን እስኪ ንገሩን፣ እንድናግዘወት ምን እናግዘውት? የቀን ስራ ነው። እኛ ምን እናግዘውት? የኔ አባት እናንተ ታውቃላችሁ። እዚህ የሰበሰብናችሁ ትንሽ ትንሽ ነገር እናግዛችሁ ብለን ነው። እሺ እሺ። ሰላም እንዴት ናችሁ? ውድ ቤተሰቦቼ፣ ዛሬ የምንገኘው ከአቅመ ደካሞች ጋር ነው። እዛ ልንጠይቃቸው እንገኛለን። ይሄ ለእያንዳንዳችሁ መቶ መቶ ኪሎ ጤፍ እና አምሳ አምሳ ኪሎ በቆሎ ነው የመጣው። እሺ፣ ይሄንን እኛ አይደለም ያደረግንላችሁ፣ አንዲት እህታችን ልጄ ዋለልኝ ይባላል ታሞብኝ፣ ጾሎት ያድርጉልኝ ብላ ነው ይህንን ያደረገችላችሁ። ስለዚህ እሷን ልጇን የሚማረው እሷንም እግዚአብሔር ይስጣት ብላችሁ ትመርቁልኛላችሁ። እሺ ይሄ ደግሞ የእሷ ነው፣ ሁለት ሺህ ብር ለማስፈጫ እንዲሆናችሁ ነው። ይኸው ይኸው ሁለት ሺህ ብር ማለት ነው። አደረውን ምረሰጥባት አደረውን ሁለት ጊዜ እንደምትሰጥ ያድርግልና ያቆይልና አደረውን እናንተንም የመጣችሁትም እዚህ የቤት አድርክልና ሰላሙን ቀን ይስጠን። አሚን። እግዚአብሔር ይስጥልና ልጇንም ጤናውን ይስጥላት፣ እሷንም ያቆያት፣ እናንተንም ያቆያችሁ። እንዲህ ድሀ ተበደለ፣ ራበው፣ ጠመው ብላችሁ ነው የምዳስሱና እናንተንም ያቆይልና፣ እሷንም ጤናዋን ይስጣል። አሚን። ይስጥልና፣ ይስጥልነ፣ ትግባ ልጇንም ባርኮ ቀድሶ አደስተው ቦታ ያውላት። እናታል እናትዬ፣ ምረት ይውረድለት፣ እሷንም ሁልጊዜ ድሃ ምዳስስ ያርጋት ጌታ አምላክ የምድር ጠጋውን የሰማይ ጥርቁን ይስጥልን ያኑርልን። አራባችን ከጥማታችን ደርሳልና ለና እዚግር ለእሷ የሚረስላት ሰላሙን ይውረድላት። እናት የተመኘችውን ዳደስተው ቦታ ያውላት። ድኖ እንደናቱ ለመሆን ያውቃ ምረቱን ይስጥላቸው። እሷንም እስር ቤቱንም መውሎ ያግባ። የልጃቸውን ደስታም ጌቴ ያስፈጃቸው። እግዚአብሔር ይስጥልና። የታመመው ልጇን ሳለምረት ያወርድለት። መድኃኒዓለም ፈውሱን ይስጥላት። እሷንም ያቆያት። ልጇ ድኖ በደስታ ቦታ ለማዋል ያብቃት። እንደዚህ ድኻ የተዟዞራችሁ በጓዳ ጎድጓዳው እንዲህ ፈልጋችሁ እንዲህ ላደርጋችሁት ሁሉ ውለታችሁን መድኃኒዓለም ይክፈላችሁ።